እናት እንዴት መጣሽ? ሳሚ አይኔ አይደለማ። ኪራ ነው። ኪራ ደህና ነህ? አይዳል። ኪራ ቆይ ምን ሆነህ የጠፋህብኝ? ማስመሰልሽን አቁሚ። ኪራ እኔ በአንተ ጉዳይ እንደማላስመስል ታውቃለህ። ሰላማችሁ ይብዛ፣ ውድ የጽናት እና የኪራ ወዳጆች፣ አድናቂዎች፣ እንዲሁም ተከታታዮች ማለት ነው። ሰላማችሁ ይብዛ። እንዴት ናችሁ? ላይክ እና ሼር፣ ሰብስክራይብ በማድረግ ቪዲዮን ጀምሩት ማለት ነው። ኪራ ወደ ቤቱ ተመልሷል። ያው በመጀመሪያ ግን የሄደው እንትና ቤት ነው ማለት ነው። ሰኒ ቤት ነው የሄደው ትንሽ መጀመሪያ አገባቡ እንትን መስሎኝ ነበረ፣ እውነቱን ነገርኝ እስኪ ምንድን ለምድር እንደዚህ የሆነችው መን ብሎ አፋጧት እውነቱን ትናገራለችው እያስቤ ነበር። ግን እሱ አልሆነም፣ እሱ አይደለም ማለት ነው። እና ጽናት ደግሞ የምትሆነው የጠፋት በቃ የምትሆነው ኪራዬ ደህና ነህልኝ ግን ምናምን። እውነት ለመናገር ጽናት እያስጠላሽኝ ነው። ምክንያቱም ወይ እውነቱን አትናገር፣ ወይም ደግሞ ልትርቀው አትወስን። ግራ ነው የምታጋባው እውነት ማስከራ ታጋባለች ማለት ነውና፣ በአሁኑ ዝርግፍ ዝርግፍ ያለው ሁሉ እሱ ደግሞ በቃሽ ከዚህ በላይ አታስመሲ ምናምን ምናምን በጣም ተናገራት ማለት ነው። እና እሷ ደግሞ በፍጹም በአንተ ጉዳይ እንደማላስመስ በአንተ ጉዳይ እንደዚህ እንትን እንደማላል ታውቃለህ ምናምን እያለችው ነበረ ማለት ነው። ሰኒ ደግሞ በጣም ነው የደነገጠችው። በሩ ክፍት መሆኑ ነው፣ ቁልፍ ሳይሆኑ ክፍት መሆኑ ነው የጠቀማት እንጂ አይከፈትላትም ሁሉ ነበረ ማለት ነው። እና ያው ኪራ ለመመለስም ወደ ቤትም እንትሌ ሊያሰበው ዝም ብሎ በድብቅ ነበር መሰለኝ ሻንጣ ምናም ልብስ ምናም መውሰድ የፈለገው የነበረ አሁን ግን ወደ ቤቱ ተመልሷል። እንግዲህ አሁን እውነቱን የሚያውቅ ይመስለኛል። የምሩና የእንትናም መጨረሻ በየ የእንትና የምሩን የመጨረሻ ደግሞ ይታይናች። ሀሴት ምን እንደምታደርግ ይው አግታታለች፣ አግታታለች ማለት ነው። አግታ እያሰቃየቻት ነው። እውነት ሀሴት በጣም ያስጠላችኝ። በዚህ በዚህ ልክ ሰይጣናዊ ስራ ታደርጋለች ብዬ አስቤ አላውቅም ነበረ። በእርግጥ ያው ኪራላ ለማጣት ነው እሷም እንደዚህ ያደረገችው። ኪራላ ለማጣት ከሆነ ደግሞ እንደዚህ ተንኮላ መስራት አልነበረባትም ከመጀመሪያው ማለት ነው። ያው ጠርጥራለች፣ በርግጥ እንትና እና ጽናት እና ኪራ እንደሚጓደዱ ጽናት ኪራም ያፈቀራት ጽናትን እንደሆነ ያ ሁሉም የሚነግራት ነገር ጽናት እንደሆነች ምናምን ጠርጥራለች፣ በደንብ ጠርጥራለች። ሳይም በደንብ ባውቃለች ይመስለኛል ማለት ነው። እና እንደዚህ መሆን እያወቀች እሷ ደግሞ ፍቅር ሳይዛት አይቀርም ከኪራ። በእርግጥ ኪራ የሚወደድ ወንድ ነው ምክንያቱም ጨዋ እርግጥ ያለው ሁኗል። አሁን ጨዋ ሁኗል፣ እንደበፊቱ አይደለም። እድሜ ለጽናት አንዳንድ ወንዶች በአንዳንድ ሴቶች ይቀየራሉ ማለት ነውና አሁን ተቀይሮ ጨዋ ሁኗል። ጽናት የምነች የቀየረችው ግን አሁንም ድረስ በቃ በቃ እሷን ብቻ ነው የሚፈልገው። ግን ደግሞ እሷን ብቻ ስለፈለገ ደግሞ በእንደዚህ ሁኔታ ደግሞ አይታወቅም ጽናትን ማነው ሀሴትን ሊያገባት ሊወዳት ይችል ነበረ። ግን አሁን ግን ነገሮች ተበላሻሽተዋል ማለት ነው። እንኳንም ተበላሻሹ። ግን ሀሴት እንኳንም እንደዚህ ያደረግሽ፣ ምክንያቱም እኛ የምንፈልገው ዘገየም ፈጠነም ጽናትና ኪራ አንድ ላይ እንዲሆኑ ብቻ ነው እንጂ አንቺ ከእንትና ጋር እንድትሆኝ አንፈልግም ማለት ለመናገር ማለት ነው። ያው ጽናት አሁን እያቃጠለችን እያናደደችና ብትገኝም ግን ደግሞ ከኛ ከእሷ ጋር እንዲሆን ነው ፍላጎታችን፣ መኞታችን ማለት ነው። ስለዚህ ምንም እንትን የለውም ምንም ችግር የለውም ማለት ነው። እንደዚህ ማድረግሽ ግን ያው ምሩን ምስኪኗ ልጅ ከሕመም ዋጋ ባታስቀያት እጅግ በጣም ደስ ይለን ነበረ፣ ጥሩ ነበረ። ግን አንቺ ያን አላደረግሽም ማለት ነው። በእውነቱ ታሳዝኛለሽ እና እንደዚህ ታስቀያታለች ብሎ የገመተ የጠበቀ አልነበረም። እንቺ ግን እያስቀይሻት ነው ያለሽው ምሩ በጣም ነው ያሳዘነችኝ። እና ደግሞ አሁን ናሆሚ ናሆሚን በጣም ነው ያሳዘነኝ። ግን አሁን በእኔ ምክንያት ነው የጠፋችው በእኔ ምክንያት ነው እንደዚህ እኔ ና ኩርፋኝ ነው እኔ አስቀይሜያት ነው ወጥታ የጠፋታ ነው ብሎ ነው እንጂ የሚያስበው። አሁን ታግታለች ጭራሽ፣ አስቴ ታግታታለች የሚባል ነገር ማንም አያምንም። ማንም ሀሴት አግታት እንደዚህ ማንም አይጠብቅም ማለት ነው። እና ሀሴት ጥሩ ስራ አልሰራሽም በራስሽ ላይ አንዱን ጥፋትሽን ለመሸፈን ሌላ ጥፋት፣ ለዛውም እጅግ በጣም ከባድ ጥፋት፣ እጅግ በጣም የሚከብድ የማትወጪውን ጥፋት ነው ያጠፋሽው ማለት ነው ራስሽን መልሶ እንደሚጎዳሽ የጥፋ ከኪራ ጋር እንደሚያራርቀሽ ከብዙ ነገር እንደሚያርቀሽ ታውቂ ታውቂያለሽ እያወቅሽ ነው ያደረግሽው ማለት ነው። ኤኒስ ቢጋይስ ላይክ እና ሼር ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ ስጡበት ማለት ነው። እንግዲህ በቀጣይ የምናየው ይሆናል እንትኑ ማለት ነው። እስከዚያው ግን ላይክ እና ሼር አድርሱ። ውድ ቤተሰብ እናመሰግናለን።